መኑ ይህንን ቪዲዮ ዶዌት አርጋችሁ እናንተ ጋር ልቀቁትና፣ የለቀቃችሁት ቪዲዮ ብዙ ከታየላችሁ በጣም ብዙ ፎሎወር ይዞላችሁ ይመጣል። ይህንን ቪዲዮ ላይክ ላደረገልኝ የሱን ቪዲዮ ገብቼ ላይክ አደርግለታለሁ። እኔን ፎሎ አድርጎ ኮሜንት ላይ አድርጊያለሁ ብሎ ለሚጽፍልኝ ፎሎ ባክ መልስለታለሁ። ይህንን ቪዲዮ ለአስር ሰው ሼር የሚያደርግልኝ እኔም ገብቼ ቪዲዮችን ለአስር ሰዎች ሼር አደርግለታለሁ። ቻሌንጅ ነው። ዶዌት እያደረጋችሁ ሁላችሁም ልቀቁት። ብዙ ፎሎወር ይዞላችሁ ይመጣል። ተጠቀሙበት። ላይቭ ላይ ደሞ እንገናኝ። አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህን ልጆች ሂዱና ፎሎዋችሁን አንሱ ይህንም ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ እያስተማሩ ያሉትን ልጆች አንፎሎ አድርጓቸው ብሎክ አድርጓቸው አንድና ሁለት ሰው አይደለም ሙኻጠባ እያደረኩ ያለሁት ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን

የዱንያውን በጭንቀቱ ታገኙታላችሁ፣ የአኽራውን ደግሞ ሁላችንም እንመሰካከራለን። እኔ መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላኢላሀ ኢላላህ ሙሐመዱን ረሱሉላህ የምታምኑ ከሆነ ይህንን ድምፄን የሰማችሁ ወንድሞቼና እህቶቼ ይህንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው። አለቀ። ይህንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለገ አንዳንዱ ለራሱ ፎሎው ፍለጋ። እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም ከፎሎው አለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም ለምን? ለቀጣዩ ትውልድ ለእናንተ ልጆች ነው እያሳዘነኝ ያለው። እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ፣ ላይክ እያደረጋችሁ የእነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ፣ መልካሙ ነገር የሚያስተላልፉት ሰዎች። ይህን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ፣ ይሰድቡኛል፣ በደንብ አድርገው ያጥረገድጉኛል፣ አውቃለሁ። ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት። እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይህ ነገር። ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም። መጥፎ ነገር እየሰራ አይደለሁም። ሐራም ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳት አለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው፣ ተደብቄን ያን ነገር የማደርገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ እራሴን እየያዝኩ ነው። በፊት መጥፎ ነገር ሲሰራ ሰው ያፍራል፣ ብልግናን የምትሰራ ሴት ታፍራለች በፊት። አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት። ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ትደረግና በሚሊዮኖች ፎሎወር ታገኛለች። እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ፣ ያንኑ ያክል ትናንሽ ሕፃኖች እሷን አርአያ አድርገው አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮ እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ። እመኑ ይህንን ቪዲዮ ዶይት አድርጋችሁ እናንተ ጋር ልቀቁትና፣ የለቀቃችሁት ቪዲዮ ብዙ ከታየላችሁ በጣም ብዙ ፎሎወር ይዞላችሁ ይመጣል። ይህንን ቪዲዮ ላይክ ላደረገልኝ የሱን ቪዲዮ ገብቼ ላይክ አደርግለታለሁ። እኔን ፎሎ አድርጎ ኮሜንት ላይ አድርጊያለሁ ብሎ ለሚጽፍልኝ ፎሎ ባክ መልስለታለሁ። ይህንን ቪዲዮ ለአስር ሰው ሼር የሚያደርግልኝ እኔም ገብቼ ቪዲዮቹን ለአስር ሰዎች ሼር አደርግለታለሁ። ቻሌንጅ ነው። ዶይት እያደረጋችሁ ሁላችሁም ልቀቁት። ብዙ ፎሎወር ይዞላችሁ ይመጣል። ተጠቀሙበት። ላይቭ ላይ ደግሞ እንገናኝ። አንድ ቆንጆ ሰርፕራይዝ አለ። እማዬ ሰላም ቢያችሁ፣ እንጂ ሰላም ሰላም። አንድ ሰርፕራይዝ ይዤልሽ ነው የመጣሁት። ኢንሻአላህ ምንድን ነው ደግሞ የዛሬው ሰርፕራይዝ በጣም የሚያስደስትሽ ሙሉ የሕክምና መመሪያ ጨርሼ እዛም ሆቴል ቡክ አድርገን ጨረሰን ምናምን፣ ይኸው እንዳለ ጨርሼ ኡምራ አላደረግ ነው። እውነት ነው ደሙዬ።

ቤተሰብ ከኔ ጋር ኳር ለማውራት እኔ አሁን ከእነሱ ጋር ነው። እነሱ እነሱ ያስገባሉ እዚህ ቁጭ እንዳልን ያስገባሉ። እንኳን አይደለም ወይ የሚቀጥለው አሁን ብቻዬን ልጅ ነው። ሌላ ምንም መልስ የለኝም። ያለውን ነገር አዝማሚውን አይተን ቤተሰብ ያው ማንም እንወዛታለን። ያው ማሚ ትሂድ ካንተ ጋር ማሚኒ ውሰዳት። የምትውሉ ሰዎች ሰብስክራይብ አድርጉ። ቃል ገብቻለሁ 300,000 ሰብስክራይብ ከገባው አይጣልም እማ ደስ ብሎ ይሻል። በጣም ወላሂ ወላሂ፣ ቀጣይ ኢንሻላህ አብረን እንዳለን ኢንሻላህ። ያስገባሉ፣ እሄዳለሁ። አንተ ባትለራሱ እነሱ ያስገባሉ፣ እሄዳለሁ። ስንት ሰብስክራይብ

ሻንጣ የነጂ ለድስ ከይሳም ጋር እንቻው ተባባሩ ምናምን እና ቤተሰቦች ቆንጆ ቭሎግ ነው መሰራላችሁ። ቤተሰብ ባይዘው ቀለል ያለ መጠን ያለ ያልተዛዘ ቆንጆ ነው መሰራ። መዲና መዲና ገብተናል፣ ቤተሰቦች። ያው ዛሬ ጁማአ ነው፣ ሁላችሁም ጁማአ ሙባረክ ብያለሁ። በጣም ነው የሚሞቀው ቤተሰቦች፣ ትናንትና በጣም ረጅም ሰዓት ተጉዘን ነበረ። ያው እውነቱን ለመናገር ሁለት ሰዓት የተጓዝ ነው በፕሌን ነው እስከ ጅዳ ድረስ። ከዛማ ነው ረጅም ጉዞ ያደረግ ነው በመኪና። በጣም ደክሞ የነበረ ማታ። ዛሬ ጁማአ ነው ያው እንዳለ ተሰብስቧል። አሁን የምንገኘው መስጂድ